ሁላችሁንም ሰላም ብያለሁ። በያላችሁ በሰላማችሁ ብዝት ይበልልኝ። እዚ ጋር ምግብ ተዘጋጅቷል። ምግቡን ተመገቡና ከዛ በኋላ አንዳንድ ሀሳብ እንሰጥበታለን። ዛሬ በቡሩካ ቻናል ቪዲዮ ተለቋል፣ ከፈቴ ጋር ሆኖ ፈቴም ደግሞ እስከዛሬ ትሰራ የነበረችው ቪዲዮ እውነት እንዳልሆነና እውነታውን ደግሞ ተመልካች ማወቅ አለበት የነሱ ኦዲየንስ እኔ በቤተሰብም በእነሱም ኦዲየንሶች በጣም ተጠልቻለሁ እያለች ነበረና። በነገራችን ላይ የተለያዩ ትወናዎችን ነው የሰራችው መጀመሪያ ላይ ፎአድና ፍቅር በተጣሉበት ጊዜ እሷ ከፍቅር ጋር መታረቅ የለብህም እያለች ነበረ በስተ መጨረሻ ለምንድን ነው እንደዚህ ያልሽው እኔን ታፈቅርኝ ያለሽ ወይ ብሎ ፎአድ ሲጠይቃ ደግሞ አይ እኔ አላፈቅርህም ብለዋለች ማለት ነው መካከል ላይ ግን ያው ሁሉም ጓደኛሞች እንደሆኑ ተናግረው ነበረ ከዛ በኋላ ደግሞ ፎአድን እንደምታፈቅረው ለፍቅር ታማክራት አለ። ፍቅርም ደግሞ እሷ እንድትጎዳ ስላልፈለገች ያው ለፍዋድ እንዲነግሩት ሆነዋል ማለት ነው እንደምትወደው። በስተ መጨረሻ ደግሞ ብሩካ ወደ እነሱ ህይወት ማን ነው የላከሽ ብሎ አጥብቆ ሲጠይቃት ጥያቄ፣ ግማሹንም ደግሞ በዝምታ ነበረ ስታሳልፈው የነበረው። ቡራክ ግን ከመጠየቅ ወደኋላ አላለም። አንቺ የፍቅር ጥያቄውን ፍዋድ ሲቀበልሽ ለምን ሀሳብሽን ቀየርሽ ብሎ ሲጠይቃት በውሳኔ እርግጠኛ ስላልነበረ ነው ብላ ነው መልስ የሰጠችው። ቡራክ ግን ምንድና ያላት፣ እኔ የምፈልገው ጥያቄ ተመልሶልኛል፣ አንቺ ፈዋድን አታፈቅሪውም ብሎ ነግሯታል ማለት ነው። ሌላ ቀን ግን ፈቲ ለኦዲንስ ማወቅ ያለባቸውን ነገር አለ ብላ ፈዋድን እና ፍቅርን የሆነ ቦታ ቀጥራቸው ነበረ። እዛ ሲመጡ ግን በጣም ይቅርታ እስከ ዛሬ ያደረግኩት ነገር ሁሉ ተገድጄ ነው እንጂ እኔ ፉአድን አላፈቅረውም ብላ ተናግራለች ማለት ነው። እንዴት ልትገደጂ ትችያለሽ? ሕግ ባለበት ሀገር ይህ ነገር ሊሆን አይችልም ብለው ውስጥ ሲጠይቋት፣ እንደውም ወረቀት ይዛ ይህንን አንብቦት እያለቻቸው ነበረ። በጣም እያለቀሰች፣ በጣም ከፍቷት ማለት ነው። እያባበለቻት ነበረ። እኔ እኮ ቤት መታሽ ስትነግሪኝ የእውነት መስሎ ነበረ። እኔ ደግሞ አንቺ እንድትጉጅ አልፈልግም ብላ ነበረ የነገረቻት የፈቲ። የዛሬው ትወኗ ደግሞ ለየት ያለ ነው እና የእስከ ዛሬ ስታደርግ የነበረው ሁሉ ነገር እውነት እንዳልሆነ እንዲሁም ደግሞ ኦዲየንሶቿ እንዳቁም የምፈልገውን ነገር ያው ተናግራለች ማለት ነው። እና ማንም ሰው ሊያምነኝ አልቻለም። ይህንን ነገር ሁሉ ያደረግኩት ሁለቱ ሀሳባቸውን በግልጽ እንዲነጋገሩ እና እንዲቀራረቡ ለማድረግ ነው ብላ ለብሩካ እየነገረችው ነበረ። ብሩካም ደግሞ በዚህ ልክ እንዴት ብዙ ነገር ነው ያደረግሽው በዚህ ልክ መጽዋትነት እንዴት ልትከፍይ ቻልሽ ብሏት ነበር ማለት ነው። እኔ ያደረግኩት ጥሩ ነገር በተመልካችም በቤተሰብም ጥሩ እንዳልሆነ ነው የተሰማቸው እኔ ግን ሀሳቡ የነበረው ይህ ነው ከነሱ ወዳጅ የሆነ ሰው ይህንን ሀሳብ ነግሮኝ ነው ብላ ተናግራለች ማለት ነው እና ለምሳሌ ድራማ ነው እንበልና አንድ ድራማ የሆነ መነሻ መድረሻም ሊኖረው ይችላል ያንቺ እኮ በየቀናት ልዩነት ውስጥ የተለያዩ ሀሳብ ነው የምታመጪው እና ለዛም ነው ተመልካች ግራ ስለተጋቡ የተለያዩ ሀሳብ ሊናገሩም ሆነ ሊጽፉ ይችላሉ፣ ኮሚንት ላይ ሀሳብ ማለት ነው እና ያንን ነገር ደግሞ ሊከፋሽ አይገባም። የእውነት አንቺ በዚህ አይነት ሀሳብ ከመጣሽ እነሱ እንዲስማሙ እነሱ እንዲታረቁ ከሆነ ማለት ነው። ግን ደግሞ የአንቺ ልዩነቱ ምንድን ነው? ቀን ተቀን ሀሳብ ይመጣል። ከዛ ደግሞ ቀን ተቀን አሁን ለምሳሌ ዛሬም በጣም ከፍቶሽ ለማልቀስ እየሞከርሽ ነበረ፣ ቡርካስ ያባበልሽ ነበረ እና ፍቅርም የዛ ዕለት እያባበለችሽ ነበረ እና የትኛውን እውነታው ራሱ እንዴት በዚህ ልክ ሁለቱ እንዲቀራረቡ ወይም ደግሞ እንዲዋደዱ ብለሽ እሱን ማፍቀር ነበረብሽ ብሎ እየጠየቃት ነበረ። እሷ ግን ሰው ሊረዳኝ አይችልም ብላለች ማለት ነው። እና ሰው ይረዳል ብዙ ቡራክ ራሱ እንዴት በዚህ ልክ እነሱን ለማስታረቅና ለማስማማት ስትይ ነው ይህ ሁሉ ነገር ያደረግሽው እሱን ማፍቀር ነበረብሽ ግዴታ እያለ እየጠየቃት ነበረ። እሷም ደግሞ ሰው ሊረዳኝ አይችልም ብላለች ማለት ነው። ምናልባት ያመጣችሁት ርዕስ ተመልካች አወዛጋቢ ከሆነ እንዲሁም ደግሞ መነሻና መድረሻው ምን ሊሆን ይችላል የሚለው ነገር አወዛጋቢ ለተመልካች ግራ የሚያጋባና ጥያቄ የሚፈጥርበት ሆኖ እንጂ ማንም ሰው የማይረዳበት ምክንያት ምንም ነገር የለም በእርግጥ ተመሳሳይ ኮሜንት ላይ ይጻፍልሽ ይችላል ብዙ ሀሳቦች ይኖራሉ ግን ደግሞ ለየት ያለ ነገር ሊጻፍ አይችልም ማለት ነው ግን ያው አወዛጋቢ ስለሆነ ነው ምንም ማድረግ አይቻልም አይዞሽ አታልቅሽ አንቺ ያደረሽው ነገር ለመልካም ነገር ከሆነ፣ ደግሞ አንቺ ራስሽ መልካም የሚያደርግ ሰው እኮ ይህን ነገር ምላሽ አይጠብቅም፣ አደለ? ስለዚህ ብዙ ነገር ሊከፋሽ አይገባም ማለት ነው። አይዞሽ ፈቲ፣ የተመልካች ሀሳብ፣ የተለያዩ ሀሳቦች ሊመጡ ይችላሉ። አንቺ የምፈልጊውን መቀበል፣ የማፈልጊውን ደግሞ አይተሽ ማለፍ ስለመች፣ ይህን ያክል ልታለቅሽም ሆነ ልተግዢ አይገባም ማለት ነው። ያው የትወና ችሎታሽን ግን ያለ ማድነቅ አይቻልም ማለት ነው። በአንድ ርዕስ የተለያዩ ሀሳቦችን ማምጣት ስለምትቺ እንዲሁም ደግሞ ማሳመን ስለምትቺ ማለት ነው እና ያው ይህ አድናቆት አድናቆት ነው ማለት ነው። የዛሬ ቪዲዮችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ይበልልኝ። ሰላም ለሀገራችን ኢትዮጵያ ይዛ። ወዳችኋለሁ። ባይ ባይ